በአባይ ሐይቅ ራስጌ ከተማለች የሙዝ ምርት በብዛት ይመረትባታል። ብርብር ከተማ ከተማዋ በዋናነት የጋሞና የግድቾ ነባር ብሔረሰቦች ይኖሩባታል። ግድቾች የራሳቸው አለባበስ፣ አጋጊያጥ፣ አጨፋፈር፣ ባህላዊ ምግቦችና መጠጦች ያሏቸው ሲሆን በወርሃ መስከረም ባላካዳቤ ብለው ዘመናቸውን ይለውጣሉ። ብሔረሰቡ አራት የዘር ግንዶች ያሉት ሲሆን እነሱም ባይሶ፣ ሽግማ፣ ሐሮና ጎልመካ ይሰኛሉ። ግድቻዎች የራሳቸው ባህላዊ አስተዳደር አላቸው። በባህላዊ አስተዳደሩ ስር የተለያዩ የስልጣን እርከኖችና ኃላፊነቶች ይገኛሉ። የስልጣኑ ቁንጮና መሪ በብሔረሰቡ አጠራር ወኖ ይባላል። ወኖ በስሩ ወይቻ፣ ቱቃሙና ኦዶ በዶ የሚባሉ ባህላዊና መንፈሳዊ ስርዓት አስፈጻሚዎች ይገኛሉ ወኖ የሚወረስ ከአባቱ መወረስም አለ። ደግሞ ልጅ በራሱ ግለሰቡ በራሱ ጊዜ ደግሞ ወኖ የሚሆንም ስርዓትም አለ። ደኛውን ከአባቴ ውርስ ነበርኩ እዛኔ ወስጄ ይመራ ነበርኩት። ወኖ ለመሆን ብዙ ነገሮች የሚሰበሰቡ የመዘጋጁ ህዝቡን አገር ሽማንግለን ጠርቶ አጠጥቶ አበልቶ በህዝቢ ያው አደባባይ አለ ህዝቢ ወጥቶ ወደ ሶንጎ አደባባይ ሶንጎ የምትባለው ቦታ በዛ ሶንጎን ወጥቶ ህዝቡ እሱን ማር ጠምቆ ማርን አጠጥቶ በሬን አርዶ አድርጎ ህዝቡን ካበላ በኋላ ህዝቡ አግሪሽ ማንግሌው ቀድም ብሎ ወኖ ነግሶ የወጡት እነሱ እንደዛ ወጥቶ ነው የሚያነግሱት። አስራ ሁለት ጎሳዎች አሉ። እንግዲቹ ማህበረሰብ በአስራ ሁለቱም ጎሳዎች የራሱ ጎሳ መሪ አለ። በታላቅነቱ እያንዳንዱን ጎሳ የሚያስተዳድርበት ጎሳ መሪዎች አሉ። ሆኖ ግን ሁሉንም አጣምረው ባህላዊውን አስተዳድራዊ ነገሩንም የሚመራ ነው ማለት የበላይ ነው ማለት ነው። ሆኖዎቹ ሶስት ናቸው። ባይሶ ጎኖ አለ፣ ሽግማ ሆኖ አለ፣ ጎልማካ ሆኖ አለ። በእርሻ መሬት ድንበር በግጦሽ አሊያም በስካር መንፈስ የተነሳ ግጭቶች ወይም አለመግባባቶች ሊፈጠሩ ይችላል። በግጭቶች መካከል የአካል ጉዳት አሊያም ሞት ሊደርስ ይችላል። በእነዚህ ችግሮች ምክንያት ሌላ የከፋ አጸፋዊ ጉዳት እንዳይደርስ የብሔረሰቡ የሀገር ሽማግሌዎች በባህላዊ ዳኝነት ስርዓታቸው እርቅ እንዲፈጸም ያደርጋሉ። ከኔ ወገን ሰው ስለሞተ በፍጹም መታረቅ እኔም መልሼ ካልገደልኩ ብሎ የሚያምን ሰው ካለም ማህበረሰቡ እስከ ማግለል ድረስ ስለሚደርስ ይህን ከመገለል ብሎ ሰው ከማህበረሰቡ ከመገለል ብሎ ከማህበረሰቡ ጋር ተስማምቶ ባህላዊ አባቶች፣ ዳኞች እንዲሁም ደግሞ የሀገር ሽማግሌዎችና ወነዎች ተብሎ መጥቶ ግለሰቡን አስማምቶ ከዛ ስርዓት ስለማይወጣ አምኖ ይወስዳሉ። ምናልባት እምብ ብሎ አሻፈረኝ የሚል ካለ ከማህበረሰቡ ይገለላል። ሰርግ ሊኖር ይችላል፣ እድር ሊኖር ይችላል፣ አብሮ መስራት ሊኖር ይችላል፣ አብሮ መብላት ሊኖር፣ ከዚህ ሁሉ ነው የሚገለለው። የግለሰ እምብ ካለ የሀገር ሽማግሌን አልሰማም ካለ ወኖ የሚለውን ነገር አልሰማም ካለ ከነኚህ ነገር ሁሉ ከማህበራዊ ተሳትፎ ሁሉ ይገለላል። እርቁ የሚከናወንበት ቦታ በአብዛኛው ሜዳ ላይ ወይም ዛፍ ጥላ ስር ሲሆን ባህላዊ የዳኝነት ስርዓቱ ሶንጎን ይባላል። ሶንጎን ማለት የአደባባይ ፍትህ ማለት ነው።